ጎንደር ውስጥ ድል ተመዘገበና፣ ጅሬ ድል ቀንቷቸዋል። በዝርዝር እንመለስበታለን። የቪአይፒ ጥበቃ ወደ ጫካ ኮበለለ። በጎጃም ግንባር የጥላትን ኃይል ስቦ ማስከዳቱ እንደቀጠለ ነው ሲሉ ምንጮች ገለጹ። ዛሬም ፋኖ አዲስ እንግዳ ተቀብሏል። ይህ ሌላኛው አርዕስታችን ነው። ጥላት በራሱ ላይ ተኮሰ። ጊራና ከተማ ውስጥ በተፈጸመ የሞርተር ጥቃት ፖሊስ ጣቢያው ወደመ። ዝርዝሩን ትሰሙታላችሁ። የጉዞ አዲስ አበባ ቅድመ ዝግጅት እየተጠናቀቀ መሆኑን የሚያሳይ መረጃ ደርሶናል። ፋኖ ኮትሮ በተለየ መልኩ ተጠናክሮ እየመጣ ነው። ስልጠናው ቀጥሏል። ወሎቤት አማራ ውስጥ ስፔሻል ኮማንዶ ተመረቁ። ከባድ የከተማ ግዳጅ ማለትም ባለስልጣንን የማፈናቀም እንዲያገኙና ለሌላ ልዩ ኦፕሬሽን ሲላኩም በከፍተኛ ወታደራዊ ብቃት ግዳጅ መፈጸም እንዲችሉ በሚል ለወራት በቀድሞው የአማራ ልዩ ኃይል ኮማንዶ አሰልጣኝ ኮማንዶ ዮሴፍ አስማርና በቀድሞው የኢፌዴሪ አየር ወለድ ኮማንዶ አሰልጣኝ ኮማንዶ ጌታቸው ሲሳይ ያስተባባሪነት የሰለጠኑት ኮማንዶዎችን በተመለከተ ዝርዝር መረጃ ይዘናል፣ በቆይታችን የምናካፍላችሁ ይሆናል። ሰላም ጤና ያስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ከግዳጅ መልስና በረፍት ጊዜ ሁሌም ደወትሮው የግንባር መረጃዎችን በማጋራት ላይ ይገኛለሁ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሁኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮ ጋብዝ ጎርጎራ ቲቪ ከእውነት ጋር አሁን ዘርዘር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህም መሰረት ቀዳሚ ወዳደረግነው ዜና ስናልፍ የአፋባ ሰሜን አማራ ቀጠና በላይ እዝ ራስ አሞራው ውብነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር መረባ መሽጎ የነበረውን አድማ ብተና እንዲሁም ሰላም አስከባሪ ብሎ ራሱን የሚጠራው የአብይ አህመድ ወንበር አስጠባቂ የሚሊሻ ስብስብ ሬ በመክበብ አስከፊ ጉዳት ማድረስ ችሏል። ለጦሩ በወሰደው እርምጃ አስር ጠላት ሲሞትና ሲደመሰስ ስምንት ቆስሏን 30 ተማርኳል። እንዲሁም ከ50 በላይ የነፍስ ወከፍ መሳሪያ ወደ ፋኖ እጅ ገብቷል። በመጨረሻም ትርፍራፊው የአብይ ወንበር አስጠባቂ ቡድን ከነበረበት ምሽግ ተጠራርጎ ወጥቶ የሞተው እና ቁስለኛውን አንጠብጥቦ ወደ ውቅን እንዲገባ ተገዷል ሲል የራስ አሞራው ውብነ ሶስተኛ ኮር አስታውቋል። በጎጃም ግንባር ስቡ ማስቀዳቱ እንደቀጠለ ነው ተባለ። ሰሞኑን የባህር ዳር ብርጌድ ህዝብ ግንኙነት መምሪያ ያወጣውን መግለጫ መሰረት በማድረግ አበጀ ገበሬ የተባለ የአድማ ብተና 33ኛ ዙር ምሩቅ ከባህር ዳር ከተማ ቀበሌ 14 ብረታ ብረት ማቅለጫ ወይም ራምበል የህንዶች ተቋም በቪአይፒ ምድብ ሲሰራ ቢቆይም የብርጌዱን መግለጫ ሰምቶ አገዛዙን በመግዳት ወደ ፋኖ ገብቷል። ጉበላይ ሻለቃ መሪ በኮማንዶ ጋሻ ታደለ ትብብር ከባህር ዳር ከተማ በመውጣት ወደ ባህር ዳር ብርጌድ ሲቀላቀል ደማቅ አቀባበል ተደርጎለታል። አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ህዝብ ግንኙነት መምሪያ ኃላፊ ፋኖ መጻፍንት መንግስቱ ጋር መወያየቱንም ለማረጋገጥ ችለናል። ይህ በንድ እንዳለ በሰሜን ወሎ ዞን ራያ ቆቦ ወረዳ ውስጥ አሳዛኝ ክስተት መፈጠሩ ተሰማ። የፋሽስቱ አብይ አህመድ አገዛዝ ያሰማራው ጦር ራያ ቆቦ ወረዳ ውስጥ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፋ አውድሞታል። የጠላት ጥምር ጦር የአማራ ፋኖ ብሔራዊ ኃይል አፋባ የምስራቅ አማራ ቀጠና ሚሊኒክ እዝ ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅ ለመቆጣጠር ጥረት አድርጎ አልሳካለ ሲል ራያ ቆቦ ጮቤበር በተጠመደ መድፍ በዛሬው እለት ከንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ የፈጸመ ሲሆን፣ በዚህም ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን ሙሉ ለሙሉ አውድሞታል። አንድ ታዳጊ ህጻንን በዲሽቃ በከባድ ሁኔታ ቁስሎ የቤት እንስሳቶችንና በርካታ ንብረትን አውድሟል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ክሊኒክ እዝ ህዝብ ግንኙነት መምሪያ አስታውቋል። በዚሁ በምስራቅ አማራ ቀጠና በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኘው ጊራና ከተማ ውስጥ ንጹሐን ሲገድሉ ፖሊስ ጣቢያውን በፋሽስቱ ጦር ሞርተር ወድሟል። ጠላት የእውር ደንብሩን ፋፍም ጉራ ላይ ሆኖ ተኩስ ንጹሐን ላይ ከህይወት እስከ ከባድ የአካል ጉዳት ያደረሰ ኪሳራን ከተማይቱና ህዝቡ አስተናግዷል። በርካታ የቤት እንስሳት ተገድለዋል። ቤት ንብረት ወድሟል። ወደ ከተማው በተወነጨፈ ሞርተር በርካቶች የከተማ ንጹሐን ቁስለኛ የአንድ ሴት እህታችን ህይወትም ተቀጥፏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋ ባምስራቅ አማራ ቀጠና ሚሊኒክ እዝ ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች በድምቀት አስመረቀ። ኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ለበርካታ ወራቶች የወታደራዊ የኮማንዶ ስልጠና ሲሰለጥኑ የቆዩ ከ ስድስት መቶ በላይ የኮማንዶ ሰልጣኞች ከፍተኛ የፋኖ አመራሮች በተገኙበት በድምቀት አስመርቋል። የሚኒሊክ እዝ ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማረ እና ምክትሉ ኮማንዶ ጌታቸው ሲሳይ የሚመሩት የስልጠና ተቋም ኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ተብሎ በጀግናው ሰማዕት ኮማንዶ ዳንኤል አለሙ ተሰይሟልም ተብሏል። ኮማንዶዎች ነብሮ ተወርዋሪ ኮማንዶ የሚል መጠሪያ እንደተሰጣቸው ተገልጿል። ለምርቃት ፕሮግራሙ ኮማንዶ ዮሴፍ አስማራ መክፈቻ ንግግር ያደረገ ሲሆን በንግግሩ መሃል ሰለታጋይ ሰማዕታ ውስጥ ደም አፍስሰው አጥንት ከስክ ሰው ለዚች ቀን ያበቁ ሰማዕታት ክብር ምስጋና ይገባቸዋል። አካላቸው ላጎደሉ አርበኞችም ክብርና ምስጋና ይድረስልኝ። እነሱ በከፈሉት ዋጋኛ ዛሬን እየኖርን ነው ሲል የተናገረ ሲሆን ነጻነት በነጻ አይገኝም ብላችሁ ከራሳችሁ ይልቅ ሕዝብን አስቀድማችሁ እኔ ልሙት እናንተ ኑሮ ብላችሁ ለሌሎች መብትና ነጻነት እንዲሁም ህልውና ዘብ ለመሆን ወደ ጫካና በረሃ የመጣችሁ አርበኞች በሙሉ እንኳን ለዚች ታሪካዊ ዕለት አደረሳችሁ አደረሰን የሚል መልእክት አስተላልፏል። ስልጠናው በአማራ ፋኖ ታሪክ የመጀመሪያው ልዩ ስልጠና የሚባል መሆኑን ጠቁሞ ይህ ሊሆን የቻለበት ምክንያት ደግሞ የአማራ ልዩ ኃይል የቀድሞ ኮማንዶ አደራጆች አደራጆችና አሰልጣኞች የመሩት ስልጠና በመሆኑ ነው ብሏል። እንደ ክልል ብቻ ሳይሆን እንደ ሀገር አሉን በምንላቸው ብቁ ኮማንዶዎች ነው የሰለጠናችሁት። ይህ እድለኝነት ጭምር ነውና በድጋሚ እንኳን ደስ አላችሁ ሲል መልእክት አስተላልፏል። በአካል ብቃት፣ በተኩስ እንቅስቃሴ፣ በሰልፍ እና ወታደራዊ ስነ ስርዓት ወታደራዊ ሳይንሱ የሚጠይቀውን እውቀትና ጥበብ እንደቀሰማችሁ አምናለሁ ሲልም የማጥቃት፣ የመከላከል የቤት ለቤት ውጊያ የሰበራና የእጅ በእጅ ውጊያ ስልቶች በአስከፊ ሁኔታ ውስጥ ችግርን ተቋቁሞ ማለፍን፣ ረሃብና ጥምን እንዲሁም ከባድ የአየር ንብረት ሳይበግራችሁ ግዳጅ መፈጸም እንድትችሉ ማድረግ አስበን በአካል ብቻ ሳይሆን በአእምሮ ጭምር ዝግጁ ትሆኑ በሚል የፖለቲካ ስልጠናም የተሰጣችሁ ንቁና ብቁ ወታደሮች እንድትሆኑ ነው ብሏል። የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገ ይቱ ኢትዮጵያ አስበን ጭምር ነው ያሰለጠናችሁ። ነገ የዲሞክራሲያዊቱ ኢትዮጵያ ሪፐብሊካን ዘብ ናችሁ። ነገ የዳር ደንበር አጥርና የሉዓላዊነት ካባ እንዲሁም የሰንደቃችሁ አስከባሪዎች ናችሁ በማለት አብራርቷል። ይህን ኢንቨስትመንት አውቃችሁት ለህዝብ የሚጠቅም ስራ በመስራት በታማኝነትና በጀግንነት ተልእኮዎችን በመፈጸም የአጼ ቴዎድሮስ፣ የአጼ ምኒልክ፣ የንጉስ ሚካኤል አሊ፣ የንጉስ ተክለ ሃይማኖት እና የአባ ኮስተር በላይ ዘለቀ ልጆች እንዲሁም የጀኔራል አሳምነው ጽጌር አይ አስቀጣዮች መሆናችሁን ልታስመሰክሩ ሲልም ተደምጧል። አክሎም እናንተ እጩ ተመራቂዎቻችን በሙሉ ከዚህ ከዚያ ተብላችሁ በጎጥ አጥር ሳትካልሉ በሃይማኖት መነጸር ሳትታዩ አማራ በመሆናችሁ ብቻ ጥሪ እያቀረብልላችሁ ናችሁ። እኛ ሰልጥነን ለዝች ዕለት ስናበቃችሁ እኔ ጎጃሜ እኔ ጎንደሬ እኔ ሸዋዬ እኔ ወሎዬ እንድትሉ ሳይሆን አንድ ሁኑ የሚለውን የጄኔራል አሳምነው ጽጌ የኑዛዜ ቃል አክብራችሁ በአማራነታችሁ ጸንታችሁ እንድትቆሙ ነው። አንሳችሁ ድርጅታችንን እና የአማራ ሕዝብን እንዳታሳንሱ አደራ ብሏል። አማራን ከምድረ ገጽ ለማጥፋት ብለው ጠላቶቻችን ሌት ተቀን ይሰራሉ። የእነሱን ስራና ሴራ ለማክሸፍ የአማራ ፋኖ ትግል ጀምሯል። በትግሩ ሂደት ብዙ ተግዳሮቶች ቢያጋጥሙንም አንዱና ዋነኛው የአንድነት እጦት ነበር። አሁን ላይ ፈጣሪ የተመሰገነ ይሁንና የአማራ ፋኖ ብሔራዊ ኃይል ተመስርቶልናል። ከኛ የሚጠበቀው ድርጅታችን ማጠናከር፣ መሪዎቻችን ማክበር፣ የሚሰጠንን ግዳጅ በብቃት መፈጸምና ወደ አራት ኪሎ መገስገስ ብቻ ነው ሲልም ነው ኮማንዶ ዮሴፍ የተናገረው። በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚሊኒክ እዝ ከፍተኛ ወታደራዊ አማካሪ ኮሎኔል ሞገዝ ዘገየ የእጩ ተመራቂዎችን ወታደራዊ ብቃት ገምግመውና ፈትነው ቦኔት አልብሰዋቸዋል። ሁሉም ተመራቂዎችም በጦር ጠበብት ኮሎኔል ሞገዝ ዘገየ እጅ ቦኔት ለብሰው ፕሮግራሙ በስኬት ተጠናቋል። የተቀበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።